ካልሆነ ዛሬ ሶስት አመት በስልክ አስተርቼ ከዛ ኦርቶዶክሳውያን እዚታች የሚንጫጩ ይሄ አረብ ሀገር ሴት ሁሉ ሁለተኛ አኬ መጣ አኬ መጣ ብላችሁ እንዳትሉ እንዳትጠይቁ በቃ አላወራም ብሏል። በታቦት ጉዳይ አላወራም። የመጨረሻ እንደው ኤፊ ቤት ነው ለሁለተኛ ጊዜ ተጠርቶ የመጣው፣ ባለፈው ላይ ማለት ነው። በታቦቱ ጉዳይ አክሊል አደለም፣ ምህረት አበን አልተሳሳትን ብሎ የሚለውን እኮን ተናግሮ አንድ ኦርቶዶክሳዊ መምህር እፊቴ ቆሞ ታቦትን ሞግቶ እውነት ሊያደርግ የቻለ የሞከረ ራሱ ለሙከራ እንኳን ለሙከራ ያህል አንዳንዴ እኮ ትሞክራለህ። የተወሰነች ደቂቃ ገብተ ሞክረህ ታሪኩን እውነት አድርገ ለማመሳሰል ሞክረው ካልተሳካል ኔትወርኬ ወይ ሽንቴ መጣ ብለን መውጣት ይችላለ። የዛን ያህል የሙከራ ያህል እንኳን ሄዱ አስታውሳሉ። በወቅቱ ማለት ነው እና የዛን ቀን ይሄ ልጅ ነበረ። አዲማ ነው መልካም ሀሳብ ማለት ነው። ጉድ አይድያ እስልምና ሃይማኖት ላይ ዲቤት ከሚያደርጉ ኦርቶዶክሳውያን መካከል አንዱ ነው። አሁን ኦርቶዶክሳውያን ምን ምን እንደሚሉ ይሄ ልጅ አሁን ቀጥታ ስልምናን ተቀበለ አሁን ምን ይሉልሃል? እነ መምሬን ቶኔ አይድሮም ከእኛ ወገን አይደለም የሚላል የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰው ነው። ዲቤት ይሰራል ስልምና ላይ እና የዛን ቀን ሜላም ነበረ። በወቅቱ ወንድሜ ሜላም ነበረ። ኔጋ ገስት ላይ ማለት ነው እየተነጋገርን እያለው የቃል ኪዳኑ ታቦት ላይ በታምሪ ያበበችው የአሮን በትርና መና የተቀመጠባት መርሶብ ወይ ደግሞ መሶብ ነው ተብሎ የተባለው እብራውያ ላይ ጎሞር የተባለው እሱ በታቦት ውስጥ ነበረ ብለን ስንለው ከየት ነው ያመጣችሁት ብሎ አለን። መልካም ሀሳብ ማለት ነው። አዲስ ነው ጉዳይ። ያ ከየት ነው ያመጣችሁት? እኔ አዲስ ኪዳን ላይ መና የተቀመጠባት የወርቅ መሶብና በጣም ሪያ በበችው የአሮን በትር አዲስ ኪዳን ላይ ታቦት ውስጥ ነበር ብሎ ሚል ቃል ቃል በቃል ካሳያችሁኝ ዛሬ ጌታን እቀበላለሁ አለ። ልክ ይሄን ብሎ ሲል ከሜላ አፍ ላይ ብድግ አድርጌ የተቀበልኩኝ ነው። ወዲያውኑ ቆይ ሜላ ሚዩት አድርገው ላሳየህ አዲስ ኪዳን ላይ አልኩት። አዎ አለኝ። እብራዊ አመልክት ላይ ገልጬ አሳየሁት። እብራዊ አመልክት ላይ ይሄን ቃል በጣም ሪያ በበችውን የአሮን በትር እና መና የተቀመጠበት የወርቅ መሶብ ወይ ደግሞ ጎሞር የተባለው ኩልኪዳን ላይ እሱን አሳየሁት ማለት ነው። እና ይኸው እዚህ ላል ዕብራውያን መልእክት መጽሐፍ ምዕራፍ ዘጠኝ እሱ እንደማናሳየዋል ጎር ፈረ ሲናገር ሜላም ያሳየዋል ከፈለገ ግን፣ በወቅቱ ከሜላፍ ላይ ቀበል አልኩና እኔ ጥቅሱን ኦኬ ጠየቅ አልኩትኝ። ስለዚህ ጴንቴዎች ዝም ብለን ፈጥረን የምናወራ ሳይሆን ቅዱስ ጳውሎስ የአዋርያ የዕብራውያን መልእክት እሱን የጻፈው ተብሎ የሚታመነው ሌላ ሌላ አለ ተብሎ ይባልም እሱን የጻፈው ይህን ክፍል አነበኩለት በዚያም ውስጥ ይላል ው ስለ ታቦቱ የሚናገረው ማለት ስለ መቅደሱ፣ የፊተኛዊቱ ድንኳን አገልግሎት ስርዓት የዚህ ዓለም የሆነ መቅደስ ነበራት። የመጀመሪያቱ ድንኳን ተዘጋጅታ ነበር። በእርሷም ቅዱስ በምትባለው ውስጥ ጠረጴዛው መቅረዙ፣ እና ጠረጴዛው የመስዋዕቱ ህብስት ነበርባት። ከሁለተኛው መጋረጃ ወዲያ ቅዱስተ ቅዱሳን የምትባለው ድንኳን፣ በዚያም ውስጥ የወርቅ ማዕጠንት ነበር፣ ሁለንተና በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብ እና የበቀለች የአሮን በትር የኪዳኑ ጽላት ነበር። ይሄ የወርቅ መሶብ የተባለው አዲስ ኪዳን ላይ ነው መሶብ ተብሎ የተባለው እንጂ ጎሞር ማለት ነው። ዘጸአት መጽሐፍ ምዕራፍ 17 ላይ እና በታምሪያ በብቻ የአሮን በትር ዘውልቁ መጽሐፍ ምዕራፍ 17 ላይ ብሉይ ኪዳን ላይ ችግር ካለባችሁ ኦርቶዶክሳውያን ኑ ላስተምራችሁ፣ ከአዲስ ኪዳን ጋር እንዴት እንደሚገናኝ በቀንነት ማለት ነው። ሄደህ ኢየሱስ ጌታ አይደለም ብለህ ክደህ መሐመድ እውነተኛ ነው ብለህ ወደ ድቅድቅጫ ለማከም ምትሄድ ችግር ካለባችሁ ኑ ጴንጤነቴን ካልናከ ማለት ነው ብሉይ ኪዳንን ላስተምራችሁ። የእውነት አዲስ ኪዳንንም ቢሆን እንደ አንድ አገልጋይ ማለት ነው ከእኔ የተሻለ ደግሞ የሚናገሩ ወንድሞችና ፓስተሮች፣ ወንድሞችና አቶች አሉኝ። እነሱ እናገናኛችሁ ሎክ ይህንን አሳየሩ ልክ ወዲያውኑ አውጥቼ ካሳዩት በኋላ ጌታን ትቀበላለህ። በቃል ቃልህን አክብር። ቅድም ጌታን ትቀበላለ ይህን ጥቅስ ካሳየችሁ ብልል ጌታን ትቀበላለህ አልኩት። ጉድ አይድያ እዚህ እየሰማህም እንደሆነ ታቃዋል፣ ታስታውሰዋል። ይህ ንቀ አልቀበልም አለ። አይ እኛም ራሱ ይህን ስላሳየ ነው አይደለም፣ ጌታ እንድንቀበል ጌታ እንዲቀበል፣ የጌታን ምሕረትና ፍቅሩን፣ ቸርነቱና አምላክነቱን፣ በጎነቱን፣ አዳኝነቱን፣ የእግዚአብሔር ልጅ የኢየሱስ ክርስቶስን አዳኝነት ልንነግረው ይገባል። በዚህም መሰረት ነገር ነው። አልቀበልም አለ። አሁን ለምንደ ወይን ምታሳየን ብላችሁ ካላቸው ወንድሞች፣ እናቶች እዩ። ብዙ ኦርቶዶክሳውያን ወደ እስልምናም በጣም ብዙዎቹ ይሄዱ በፊት ለፊት አይደለም በጀርባ ቢያርዱኝ ጴንጤ አልሆንም ብለው እያሉ ያሉ ሰዎች ኢየሱስ እውነተኛ አምላክና እውነተኛ ጌታ አዳኝ አይደለም፣ ማመድ ግን ጌታ ነው አዳኝ ነው ብለው እየተቀበሉ ነው ማለት ነው። የዚህ አስከትሎቱ የዚህ ችግሩ ምክንያቱ ምንድን ነው ከተባለ እውነት ንገራችሁ የኦርቶዶክሳውያን አሁን ዲቤት ላይ የወጡ የተባሉት ሁሉ ጭምር ማለት ነው አንዳቸውም የመጽሐፍ ቅዱስ እውቀት የላቸውም። ው ደፍሬ ነው መነገራቸው። አንዳቸውም ራሱ አክል ይለበሉት እስቲ ሄሬኒዎስ አግናጤዎስ ብሎ ከሚለው ይውጣና እሱ ቅዱሳት መጽሐፍትን ያለማንም ኮሜንታሪ የኔ ፊት መጥቶ እስቲ ከኔ ጋር ዲቤት ያ ያለምንም ኮሜንታሪ ድንገት ነው የሚሰጠው። ድንገት ለእኔም ለሱም ድንገት ነው የሚሰጠው፣ ያለምንም ኮሜንታሪ ሳያገላብጥ ነው ያሉት። ሳያገላብጥ አግናጤዎስ ሄሬኒዎስ ሰባሊዮስ ሱሱኒዮስ ምናምን ነገር ከማለት ውጭ የቅዱሳት መጽሐፍትን አሳያቸዋለሁ፣ እዚህ ጋር እንዴት ብሎ እንደተረጎመ ቢተስቀይልን አሁን ማለት ነው። ምንም እውቀት ሳይኖራቸው ብሉይ ኪዳን ላይም አዲስ ኪዳን ላይ ምንድን ነው አንድ ፓስተሮቻችን አገልጋዮች ሲናገሩ የሰማሁት ምንድነች? ምሳሌ አለች ወደ ጌታ ከመጣሁ በኋላ ነው ከአገልጋዮች ከፓስተሮቻችን የሰማነው የትኛው ቸርች እንደሆነ አለቀ መስረት ክርስቶስ ላይ ስመው ቃል ብቻ ሙሉ ወንጌል የትኛው እንደሰማት አለቀ። አንድ አገልግ ሲናገር ጫው ሞቃይ ብላ ሻወሮ ስጄን ትንሽ ለቅለቅ ብዬ ልምጣ ብላ ወንዝ ወረደች ተብሎ ይባላል ብለው አሉ እና ስትመለስ ግን ይታይ ብሎ የአገልጋይ የተናገረው ነገር ማለት ነው። ጨው ልታጠብ ብላ ወደ ወንዝ ብትሄድ አንድ ኪሎ ጨው ትንሽ አወር ነገር ለቅለቅ አድ አልቦኛል ብላ እና ልትታጠብ ብትሄድ ስትመለስ ይታይ እዛው ቀልጣ ነው የምትቀረው ማለት ነው። የኦርቶዶክሳውያን አገልጋዮች አሁን ብዙዎቹ እየቀለጡ በእስልምና እየቀለጡ ክርስቶስን እየካዱት ቅዱስ ቁርባን በሚስጥር በኩል በሚስጥር በኩል ችን ቅድስት ኩላዊት ንጽሕት ቤተክርስቲያን ብለው የሚሉ ሁሉ መጨረሻቸው እንደዚህ ሆነ።

ጉድ አይዲያ የሚባለው ኦርቶዶክስ እምነት ተከታይ የነበረ እስልምና ላይ ዲቤት ሰራለው ብሎ ያለ ምን ያህል ተዘጋጅቶ ምን ያህል ይሰራ እንደነበረ ይዋቸው ስራ አድርጌ ደክሞኝ ምን ብዬ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁና ሼር አድርጉልኛ ወገኖች። ያላችሁ የህዝባችን የኦርቶዶክሳውያን መጨረሻ ኢየሱስ ጌታ ነው ብሎ ማመን ምንፍቅና ነው፣ ክደት ነው። ኢየሱስ ጌታ ነው ማለት ለኦርቶዶክሳውያን ክደት ነው። ይሄንን ግን ማለት እውነት ነው። መጨረሻቸው እንደዚህ ነው። እውነትን ሊያውቁ ባልወደዱት መጠን እግዚአብሔር ሐሰትን እንዲያምኑ የስህተትን አሰራር ይልክባቸዋል ብሎ እንዳለው አይነት ይሆናል። ኮኖ ደግሞ ሚስቶ የተረገመ ሰውዬ ኮፒ ሊንክ ና ሼር ታብ አድርጉልኝ፣ ጸጋ ይብዛላችሁ። ኦኬ፣ ይህ የምታዩት የጉድ አይድያ መጽሐፍ ወደ አራት መቶ አምስት መቶ ገጽ ይውራል፣ ባይዘ ወ ይሄ እንደ አጋጣሚ ስልኬ ላይ ሳላጠፋው የቀረ ነው። እንግዲህ በጣም ብዙ የስልምና ጥያቄዎች፣ ዲስከሽኖች፣ ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ ወደ አይ ቲንክ ወደ አራት መቶ አምስት መቶ ይሆናል እዚህ ጽጽር የሚሰሩት ወንድሞች ና እህቶች ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ አቋለሁ። እኔ ጋለ መረጃው በሙሉ ኔ ጋለ። ግን ምን እንደሆነ ታቃለ። አንድ ነገር ብቻ ልናገር ና ተዋለሁ። እኔ አሁን እውቅና ፍለጋ አልፈልግም። ተዋቂ ምናምን ቲክቶከር አይደለው። ሶ አሁን አወራለው። ሜቢ ከዚህ በኋላ አንገናኝም አንተያይም። በአጭሩ ምነግራችሁ ነገር ወንጌሉ ሁሉም ይወጣል። አንድ ጊዜ አንድ ጊዜ ጃቬር፣ በአጭሩ ዝጋው። አንድ ነገር ብቻ ተናግር፣ ስላክኝ አንድ ነገር ተናግረኝ፣ ዘጋው አለ አይጠብቀኝ። ማስታወሻ እንዳንድ ደብተሮች አሉኝ ና ማስታወሻ ደብተሮች ከሱ ላይ አንድ ነገር ላነብል ስለፈለግኩ ነው። በአጭሩ ምንም ብዙ ጊዜ ቃ የኔ ሞደሬተሮች ግን ምንድነው የምትሰሩት? ግን እንደው በጌታ እሺ፣ አንዳችሁም አገልጋዮች እንዳታዝኑብኝ ዛሬ ሞደሬተሩን በሙሉ አንስቻለሁ፣ ከአገልጋዮች ጀምሮ፣ ገዝት ካላችሁ ማለት ነው። ሞደሬተሮችን በሙሉ አንስቻለሁ። ወንድሞች፣ ከይቅርታ ጋራ ይህን ማድረግ አለብን። ምክንያቱም ሞደሬተርነት የተሰጠን ገስት ለማንሳት እና ለማውረድ ከሆነ በሙሉ አንስቻለሁ። ኤር ሚሊያርድ ነው። በቃ ማናችሁም እንዳታዝኑብኝ። ኦኬ ኤር ምን እየተባለ እየተጻፈ እናንተ ዝም ብላችሁ በስተዋል ማለት በሙሉ ነው በጣም ከዚህ በፊትም እነዚህ እርኩሰት ዝሙት የሚሰሩ ሰዎች እያመጡ ሲለጥፉ እያያችሁ አገልጋዮች በሙሉ ማናችሁም ለምን አወጣህን ለምን አወረድክም እንዳትሉ። በዚህ ካዘናችሁ ህዘኑ ከተለያችሁ ተለዩ። መቼም በዚህ ታኮርፋላችሁ ብዬ አላስብም። ስልጣን እኮ የተሰጠው እነሱ ጋር ሄደን አሁን ኢየሱስ ጌታ ነው ብለን ኮሜንት ብንጽፍ ብሎ ከአድርገው ነው የሚያስወጡት። ማንም አያረግህም፣ ውሸት ማናችሁንም አንስቻለሁ በጣም ብዙ ጊዜ ነው ያየሁትኝ በአዲስ በተካ ይሻላል። ሹም ሽረት እናድርግ ይላል። ወያኔ ነው አንድ ኢህአዴግ የተባለው ፓርቲ ሹም ሽረት እናድርግ ብሎ ሹም ሽረቱ ሲመጣ ግን እንትና አለማለ ነ የሹም ሽረት አድርጋል። ስለዚህ የቀድሞ ሞዴሬተሮች እዚህ ያላችሁ አገልጋዮች በሙሉ የሁለት አንድ ሰው ሲያቀር አልስቻለሁ እታች ያላችሁ አንድ ሁለት ሰዎች ታማኝ የሆናችሁ ሰዎች የማውቃችሁ ጻፉሉ። ማለት ተናድጄ አይደለም፣ በጣም ብዙ ጊዜ አይቻለሁ ነው። በጣም ብዙ ጊዜ አይቻለሁ። ይሄ ብቻ ሳይሆን ታውቃላችሁ፣ የሆነ አንድ ሊንክ አምጥተው ልክ በማገለግልበት ሰዓት ላይ፣ ኖ ኖ፣ ሆሊም ላንቺ አይደለም። ቆይ በደንብ የማውቃቸው እስኪ አንዳንድ አንድ ጻፉልኝ በደንብ